ዲስ ማን አለ ብዬ እንትን ብልሽ ነበር። ማን አለ ብዬ ዲሊዬ፣ ማን አለ ብዬ እናቴን። እሽ አምሮብሻል፣ ተቀብያል። ማን ሙዚቃ አወጣ? ምክንያቱም ለመቅደም ነው። ማን ነው ሙዚቃ የሰራው? አንድ አርቲስት አንድ ሙዚቃ ሲለቅ ይላቸው፣ ሰይፉ ካልተጋጋለ አይለቀውም። እኔ ይጠበቃለሁ። እኔ ደግሞ ያልተጋጋለ ሙዚቃ ወዳለሁ። ለምን ክሬዲት እንዲሰጠ ስለምፈልግ። አመጣና ና ልናያለ ሙዚቃ ላለው ዳጊ ዳጊ ዳጊ ዳጊ ወይኔ ዳጊ ዴ ዳጊ ዴ ዳጊ ዴ ዳጊ ስል ሰይፉ የሰይፉ ልጆች ይሰማል። ዳጊ ዴ እያለች ነው ሲባል ይወስድና ቴሌቪዥኑ ላይ ድርግም ያደርግልኛል። እኔ በጮኩት ከዛ ይመጡና ስቱዲዮ

ወበሰን ታደሰ እየሞት እኔ ለነፍስ ያልሰራ ለስጋ እኮ ነው። ታደሰ እየሞት ለእዛው እኔ እውነት ልንገራችሁ፣ አልኳችሁ ስፖንሰር ከምትለኝ እኔ ማዝነው በራሴ የበዛነው ምን አይነት ሰነፍ ነበር። ትልቁ ድክመቴ የነበረው ስንፍና ነበረ። ያኔ ታንክ ዩ። ይሄ ምንድን ነው ስፖንሰር? ሄደው ስፖንሰር እያንኳኩ ቢሮዎች ነው ሰይፉ፣ ያን ነው የሚያደርጉት። ስፖንሰር እንትን ይላሉ። ከዛ በኋላ ሰይፉ በጣም መታወቅ ሲጀምር ለሌሎች ይሰጣል። ሰይፉ ላይ ነው መሄድ ባለበት ሰዓት ለሄዳል ይባረማ ስፖንሰር ጠይቃለ የሬዲዮ ስራ ያነው የትኛውም የኢንተርቴንመንት ስራ ቴሌቪዥንና ሬዲዮ ላይ የምታዩቸው በሙሉ እሱ ነው ስራቸው። ሄዶ ማንቋቋት አለባቸው። ይሄ ግን ለምታንቋቋለች ስንት ነው ያለው? ኦኬ ስማድል አላ መከረኛ ቻይና እናንትን አንድ ቀን ነው ቻይና የሚሄደው። አንድ ቀን የቻይና ቢሮ ከገባው ቶቶቶቶ ስለት ቻይንዬ እኮ ያምነኛል፣ ደስ ይወደኛል። ሲሰማ ሆነት ማሮ ቻይንዬ ወዲሁኑ እሱ በዘመድ ምናምን የለማ ቻይንዬ ፍርም ስታደርግልኝ፣ ስማድል ስማድል ጎፒዮን ጎፒን ይዛሉ ዋ በረሞ ሶስተኛ ሆነ። ሶስቱን ከያዝኩኝ የሶስቱን ቱቱቱ ብዬ ሶስት ወር የስድስት ወር ካስፈረምኩ በኋላ ቻው ቢሯቸውም አልሄድ ለየቁጭ ብላ ይሳዋ ተሰርቶ አለቀ። ከዛው ለባክ እንደው ይበቃል፣ እግዚአብሔር ይሰጠኝ። በየቁጭ ምን ብቻ እያደርከኩኝ። እሺ፣ ከዛ በኋላ ሙዚቃ። እሺ፣ ሰውን ለማስደሰት ታሰ እናንተን ለማስደሰት ለሊቱ ሙሉ አይኔ ኮምፒውተር ላይ ማለት ነው፣ ላፕቶፕ ላይ ማለት ነው። ድብስ ዝም ብዬ ጫ አጥፍቼ መብራት፣ ፕሮግራም ያለዛ ነው ፕሮግራም የሚያምረው የነበረው ድፍት ስለምልህ በቃ ጥያቄ ምንም እኮ እንትን የለውም። ማንም ከተደፋ አሪፍ ፕሮግራም ይሰራል። ድፍት ስለምልህ ነበረ አሪፍ ፕሮግራም ይሰራው። እሱ አይ እሱ ጋንጃ ምናምን እኳ አይመቸኝም። ይሄ ፐርሶናል ጨዋታ ሳይሆን ካፕቴን፣ እንደ እንደው እንትኑን ለማንገር ያህል ነው። ልክ ነው ዛሬ ፐርሶናል ሰ ጨዋታ ሳይሆን ይኛው የነበርኩበትን የእንትኑ ላል ማስኬድ ብዬ ነው። ለዚህ ነው የአሁን ራሴ ቢዝነስ ላይ የምፈልገው ጆንዬ መቷል። ቴንክ ዩ ጆንዬ። እሺ እና ለዛ ነው እና ዋናው የእንትኑ ዋናው ሁሉ ጊዜ ስለምትጠየቅ ነው ለምንድን ነው ልዬ ከሞቀን ትንሽ ላይ እየተነሳሹ ለምንድን ነው የነበረሽ ክብር ዝና ምናምን? ይሄ ምናልባት ይሄ የራሴን ነገር እንዳላገባባችሁ፣ ምናልባት በእድሜ 18፣ 17፣ 16 ያላችሁ ዎች ተከታተሎ ትችላላችሁ ከይቅርታ ጋር ማለት ነው። የሆነ ጊዜ እኔ የሜዲካል ተማሪ ነበርኩ። ሁሌ ነገርአለው ሜዲካል አንደኛ ዩኒቨርሲቲ ተማሪ እየተማርኩ እያለ በነበረኝ ዲሲፕሊን የእድሜ በጣም ፓር ኤጅ ላይ ስለነበርኩኝ በቃ እኔ በጎንዝ ተማሪም ስለነበርኩ ረባሽ ነ ምናምና አባቴ በጣም ይወደኛል። ፋዘር እንደፈለግሽ ነው የሚለኝ ምናምና ያን ያን አስታክኬ ትልቁ ድክመቴ የነበረው የሜዲካል እንትን ዲሲፕሊን አንድ አመት ተቀጣው። አንድ አመት ስቀጣ መቀጠል ነበረብኝ። ኖ አንዴት ተመልሽ ዛ ሊገባ ችላለሁ እንዴት ብዬ ልገባ እችላለሁ ብዬ ይህ ኢንተርቪዎች ላይ መልሻለሁ። ልገባ እችላለሁ ብዬ ነው ወደ ሙዚቃ ምናምን የገባሁት ባጭሩ ማለት ነው። ነገር ግን አሁን ይቆጨኛል። ለምን የሜዲካልን ያክል ነገር ገፍቼ ምን አይነት እድሜ ነው ብዬ ቆሜ እንዳይ፣ ምን አይነት ሰው ነኝ፣ እንዴት እገፋፋለሁ? የአድሌን አመት አንድ ጓደኛ ተመልሶ ካምፓስ ሲገባ እኔ እኔ ጭራሽ ካምፓስ ልገባ እየተፎካከሬ ካስ ከአስተማሪዎቼ ጋር ያን ወርቃማ እድሌን አጥቻለሁ። ታሬ እንደ አእምሮዬ እንደ ራብ ይርበዋል። ያ የመማር ያ የነበረኝ የጭንቅላት የትምህርት ላይ በጣም ጥሩ ተማሪ ነበርኩ። ይርበኛል። ሲሪየስ ነው ማለት ያን እየራበኝ ነው ጥዮ የሄድኩት የዚህ የኤጎ ኤጎ መልቶብ ማለት ነው። እና ኤንወይስ ግን ያው ራሴን መጨረሻ ላይ በሁለት ዓመት ውስጥ ራሴን የእኔ ጓደኞች ሶስት ዓመት ዩኒቨርሲቲ እያሉ የእኔን ድምፅ ከዩኒቨርሲቲ ይሰባሉ ሬዲዮ ላይ በጣም በቃ ተቀወጠ፣ በጣም ተቀወጠ። በማሳየት ስለምፈልግ አልተኛም። ለምን ታያላችሁን የታዋቂ ሆናሉ ቤፎክር ትጨር ሶስተኛ ዓመት እያሉ ትዝ ይለኛል። በቃ ዋው ሁሉም በድምፅ ነው ያወቁት። ለምን ነሱ የሚያውቁት ብሎ ይታደሰ የሚለውን ስም ነው ጋር ዲጄ ሊሆኝ ሲመጣ ምናምን ኤክስኪውዝ ሚ ተቀወጠ እና አሪፍ ነው። ከላይ የላይ ላዩ ጥሩ ነው። የላይላዩ ያ ያቺ ላይላዩ ከዛ ምናምን እና ቆም ብዬ ማሰብ በጀመርኩበት ህይወት ላይ ቆም ብዬ ሳስብ፣ ሰው ላይክ ሬዲዮ ላይ የነበረኝ ቆይታ ሰርቫይቫል ሰርቫይቫል ማለት በቃ አልኳቸው። ያገኘሁትን ብር እዛ ጋር እንትን ላለው የተወሰነ ነገር የሆነ ነገር፣ ኦፍኮርስ መኪና ገዝቻለሁ፣ መግዛት ያለብኝን ነገሮች በሙሉ ገዝቻለሁ። መግዛት ያለብኝ ቤት ተገዛ፣ መኪና ተገዛ ምናምን። ግን ቲሼሊ ቤክስም ነበረ

እንትነኝ ፖቴንሻሊ እንደዚህ ምትለዋለው በጣም አቅም አለኝ፣ እግዚአብሔር ይመስገን እና ያ አቅሜን ደግሞ ሌሎች ሲያዩት በጣም ይገረማሉ። ምን ህዝብሽ እንዴት ነው የሚሰጥሽ? ሎ ህዝብ ቅድም ግን አያቸው፣ ጌም ስጫውት አንዱ ገብቶ ምና ያስቀልኝ፣ በቃ ያሳዝናል። እውነት ግን እኔ ማንም ሊያስቆመኝ አይችልም። እግዚአብሔር ይመስገን ብዙ ደጋፊዎች ደግሞ እናንተ ብዙ ደጋፊዎች አለኝ። አመሰግናለሁ

እኔ እኮ ታስቁኝ ያላችሁ እኮ እኔ ምን ብዬ ልንገራችሁ? ዲጄ አሁን ዲጄ እኮ ነኝ። ዲጄ እኔ አሁን ዲጄ እኔ ግን ዲጄነቱ ለእንጀራ ብቻ እንዴ? ዲጄነቱ እንጀራ አንቀሽ ያዛችሁ ታነቅ ያላችሁን በዲጄነቱ እ ናይት ክለብ ናይት ክለብ ሲጀምር ድሮ አልሰራ። እኔ እኮ ዱባይ ስመጣር እኮ ያው በሚለው ዝም ብለህ ሳትሰራ ብቻ አትልምና ናይት ክለቡ ሙዱኑ ለማየት ምናም አልቻባውም። ይጠቅማ አሁን ሰራ አሁን እንሰራው አሁን ምናልባት ልስራ ብል አሁን ቀዝቀዝ ብሏል። ከኦክቶበር በኋላ ነጮች ቤት ነው የምታገኘኝ። ኦፍኮርስ ደግሞ ያላየሁት እሱማ እሱ ማየት አለብኝ። ጁሜራ ላይ ምናምን ነው የምታገኝ። እሱም አንድ ቀን ወይ ሁለት ቀን አለገ። ከዚህ ውጭ ቢዝነስ ቢዝነስ ላይ ያለሁት ቢዝነስ ነው የምሰራው። ያኛው የዛኛው የዛኛው ብር መጣል መጣል። እኔ እንትን አይደለም፣ የዲጄነቱ ስለምወደው ማለት ነው። የጋማ ፖይንት

ረጋ ብያለሁ ወይ ህብደት ውስጥ አለገገኝ? ዘክዬ ጤንኪ ዘክዬ፣ ምር ተነሳ አክብሬ። ወይ ደስ ሲል አንተ ያፉ የሚያሞጠሙጠው ሁሉ የታባቱ ጠፋ። ጆን ዛሬ ታንሰው ጆን ራሱ ደስ ብሎታል። ዛሬ ስራ ቀሎለት ጆን ራሱ፣ እናቴን ስራ ቀሎለት፣ ፈታ ብሎ ጤንኪ። ዘክዬ እናቴን ዘክዬ አባቴ ወይ የኔ ጌታ። ፎሎ ባክ ዘክዬ ፎሎ ዘኪን ፎሎ አድርጉት ጆን፣ ፎሎ ጆን። ዛሬ ሁሉም ዩዘር እናቴን አለውኝ፣ ሁሉም የወደደኝ ዛሬ እናቴን። ለመጀመሪያ ጊዜ እንግዲህ ስንት አመት ሆነው? ሁለት አመት ሆነ እኮ ቲክቶክ ላይ ያው ገበውታ ስለምና ጆን ያለ ለመጀመሪያ ጊዜ ዛሬ አልተጎራበታችሁ። ሆ ኩድንኮድ እያንዳንድሽ

አዋይ ቱ ቢ ኦነስት እኔ እግዚአብሔር ይመስገን አይ እውነት ለመናገር ልይ እኔ መቻችሁ ነው። እውነት ነው። እኔ ላይቭ የምገባው ሬዲዮ መመርጠው ለምን መሰላችሁ በፊት ድንገራችሁ ግባ በለው ግባ በለው ስ እሳል በላት ግባ በለው ግባ በለው ን እኔ ግባ በለው ርብናት እኔ ግባ በለው ላይ ቪዲዮ መስራት አልነበረብኝም። ቪዲዮ ለምን መሰላችሁ ማየት አልነበረብኝም። ትልቁ ፖይንቴ ማለት ነው። ለምን ግባ ብለው ግባ ብለው የጌንግስ ሙ ነው ምናምን ብዬ ነው እንትን ያልኩት ከቤነቷ ላቸው ከቤነቱ። ለዛ ነው በፊት ኢንተርቪው ላይ ማታዩ። ለምን ሬዲዮ ላይ ይዛችሁ ላይ እንዳለ አውቃታለሁ ከቤነቷ ስለምትይዘች፣ እዛ ከቤነቱ እንትን እንደሚለኛ አውቀው ነበራል። እውነት ነው። ቴንክዩ ዘዘኪ ቴንክዩ። ግን እውነት ለመናገር ማለት ነው፣ ካልሆነ እኔ እንደዚህ አጠፋለሁ እንጂ ከዚህ በኋላ እኔ ላይፍ ስመጣ እንዲ ለፊታችሁ አልጎራበጥም። ልልይ ለመሰለች ዝም ብዬ ሳስበው ምን ችግር አለ? ምንም ችግር የለው። ወንደ ወንድም እንኳ ሆኜ ሱሬን ምናምን እንትን ላደርጋለሁ እንኳ ሴት የሆንኩትን ማለት ነው። ስለዚህ አሁን እንደ የቢዝነስ ፐርሰን የቢዝነስ ፐርሰን ሲሆን ላይክ በቃ አይ ሲሪየስ ነው የምነግራቸው አ ልዬ ከሞን ለምሳሌ ለምን እንደው ልንገራቸው። ሱፍ በተአምር የፕሮቶኮል ምናምን ጠብቆ ተሷ ተሷሱፎ በህይወቴ አድርጌው አላውቅም በህይወቴ ሙሉ ማለት ነው። ግጥማ እኔ አልኳችሁ እኮ እንትን ስፖንሰር አሁን ቁቆጨኝ ስፖንሰር ሲሄድ ተብዬ በቃ ዲጄ ሊ መታለሽ ቀጠሮ ተይዞ ዲጄ ሊ በሁሉም ላይ ነው እኮ የምትሰማው ምናምን ተብዬ የቢራ ምናምን ፋብሪ እንትኖች ግቢ ስባል ግብት ትብዬ እንት ዘልዛላ ሱሬና ምናምን ፕሮቶኮል የለችም። ንጥር ንጥር ይሄ ገና ስገባ ጸሐፊዋ እንዴት እንደምትሸማቀቅ አስቡት። አሁን ነው እኮ የሚገባኝ። የምሬ ነው አሁን እኔ ምሬ ነው ነግራችኋለሁ። አይ ከቤነት ማንነት ማንነት ነው ስንርሹ ስንብለሽ ዝም ብለሽ ስንታይ እሱን እንኳን ማንነቴ ነው ግን እንትኑ ልንገራ እሱን እንኳን ማንነቴ ነው ግን እንትኑ ልንገራቸው ምን ችግር አለ? አትሊስት ቢሮ ሲሄድ

ጥባጥ እንዲስ ልንተናነቅ እዛ እኮ ያሉት ሚሊዮነሮች ናቸው። መኪና ምናም ገና ትቆጣ እውነትም ሲሄድ መኪናም ቁጥር ጀምሮ ሽቷቸው ኤክስኪዩዝ ሚ በቃ ያለው እንትን ኮምፒቲሽን ገና ሲያዩ እንዲህ ነው። ጫማና ግርህን ነው የሚያዩት እጅ ሰጠው እውነት ነው። ለካ አላዩት ነገር አልኩና አሁን አሀ እንዴ፣ ተመልካቹ እንዴት ነው ነገሩ? ስላይ ተስማማችሁ ተስማማችሁ፣ በአንድ ላይ ይኸው። አዳሜ እየጎበኘሽን ሂድ። አንተ ሰገጤ ዘንድሮም አለህ። ጌታ ሆይ ሱጣው ቴንክዩ። ቤስትዬ አር የሱጣዎች ነው ሁሉም ጊዜ ያለሽ ቴንክዩ ሳባ ፍቅር ማርያም ቴንክዩ ዘኪ ዘኪ ቴንክዩ ቴንክዩ ቴንክዩ መጨረሻ ዘኪ ነው። ምስክኛለው መቻችሁ ገባ ገባ ገባ ታብታብታብታ እያደረጋችሁ

እንዴት ነህ? እንዴት ነሽ? አይ እንትና መስሎኝ ማውቀው መስሎኝ ነው። እሺ፣ የሀበሻ ቀሚስ በሀበሻ ቀሚስ እንኳ የለኝም። ሀበሻ ቀሚስ እንኳ አሪፍ ያደርጋል። ትቢያውንስ ግን ቀሚስ ትንሽ። እሺ፣ ጎራበጠኛ ይሞክሯዋል። አቀማመጥ ላይ ነው የሚከብደኝ ቀሚስ አቀማመጥ ላይ በጣም

እኔ ግን አንዳንዶቻቸው እንደዚህም ተንገላችሁ ና የምትሉ ግን ምን ለመንካት ነው እንደዚህ የምትሉት? በነገራችን ላይ እንትና ሚላና እናወቃችሁ። ሚላና ጆን ለምን ነገራትል፣ የአንተው ነኝ ናቲ በድሜ የኤርትራ በጣም ተወዳጅ ረሚላን አቀልጂ ና እ በጣም ወንዳ ወንድ ነበርኩ አለች። በቃ እስከ ቅርብ ጊዜ በቃ ልክ ሳድግ ነው የተወኩት አለች እና ምናን ይ ወንዳ ወንድ የሚመስሉ ሴቶች ልክ ሲቀየሩ በጣም ቆንጆ ነው የሚሆኑት አለች። ያ ጆን በጣም ገርሞኝ ብታይ እንትን ገርሞኝ ሜላን የስ ሜላን ወንዳን ነበርኩ አለች፣ ግን ብዙም አለያለ ያው ቁጭ ስላልሆነ ምስሌ ብዙም አልከበደኝም። አክቹዋሊ እንደውም በርዝዴይ ጊዜ ከብዶኛል ለመሰላችሁ ባንዴ ፀጉሩን፣ ባንዴ ቀሚሱን፣ ባንዴ ነጠላውን፣ ባንዴ ነጠላ ጫማውን፣ ባንዴ ሁሉም ነገር ባንድ ቀን ኤክስኪውዝ ሚ ከዚ ከዚ አሁን ለምሳሌ ካሁን ካረጉት ቀለል ቀለላ ይጀመራል። ራሴን ረሱ። ለምርኩት ሰብለ ስትጠበቂ ነበር። አንቺ መጣሽ ቅድም። ሰብለስ በይ ቀልዱ እንታይ። ና ናቲ ደግሞ ስኩል ያለ እኮ ናቲዬ። ላይብ ላይብ እንዴት እንገናኛለን? እውነት እኮ ቪዲዮ ስሰራ ደግሞ እንዳይጎራበጣ ትክክለኛው ነው።

ከአሜሪካን የአሜሪካን ፓስፖርት ሆልደር ኮንክ ደግሞ ኤክስኪውዝ ሚ እልል ብላ ነው የምትቀበል። እንግሊዘኛው አስተማማኝ አንድ ነገር ልጠራል ለድዋይ በጣም ባህ አሁን ለምሳሌ አሜሪካን ወይ አውሮፓ ምናምን ሄጄ አልፎል ሰርች ስ ትሰራለህ። አሁን ስትሄዱ ምንድ ነው እንትናችሁን ካገኛችሁ ወረቀሳችሁ ምናምን ካገኛችሁ በኋላ የመቀጠር እድላችሁ ሰፊ ነው አለ። ይለያል። የዛ ነው የዚ ኦፖርቹኒቲ